ጤና ይስጥልን። የተወደዳችሁ እንደምን ቆያችሁ? 6 ሰዓት ሁኖ ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮ ተጀምሯል። ዜና ኢትዮጵያ በሁለት ምዕራፍ ነው ወደ እናንተ የሚደርሰው። የመጀመሪያው ምዕራፍ 6 ሰዓት ሁኖ ተጀምሯል። ሰለሞን ኃይለ ኢየሱስ እና ነጻነት ፍቅሩ ዜና ኢትዮጵያን እየመራን ቆይታ እናደርጋለን። አበይት ነጥቦቹን እነሆው። የፍትህ ውሳኔዎች ተግባራዊ እንዲደረጉ የፍትህ ሚኒስቴር ከሌሎች ተቋማት ጋር ያለውን ቅንጅታዊ ስራ ሊያጠናክር እንደሚገባ በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ አሳሰበ። በኩታገጠም እርሻ ምርታማነታቸው ማደግ መቻሉን በሀዲያ ዞን የሚገኙ አርሶ አደሮች ተናገሩ። የአማራ ክልል በእውቀት የተካነ ትውልድ እንዳያጣ ነገን አስበን ተማሪዎች እንዲማሩ ማድረግ ይገባናል ሲሉ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ገለጹ። አዲሷ የጃፓን ጠቅላይ ሚኒስትር ቲካቺ ሳኔ የጃፓን የኢኮኖሚ እድገት እንዲቀጥል እሰራለው አሉ። የሚለው የሰዓቱ አበይት ጉዳዮቻችን ናቸው። በቀጥታ ስርጭት ከዋናው ስቱዲዮ ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦቻችን በወቅታዊና አዳዲስ ጉዳዮች ዙሪያ ከደቂቃዎች በኋላ ማብራሪያ እየሰጡን ቆይታ የሚያደርጉን የሚሆኑት መስከረም ቸርነት ትታየኛለች። በሀገራችን ፍትህ እንዲሰፍንና የፍርድ ውሳኔዎች ተግባራዊ እንዲደረጉ የፍትህ ሚኒስቴር ከሌሎች ተጠሪ ተቋማት ጋር ያለውን ቅንጅታዊ አሰራር በተመለከተ ውይይት እየተካሄደ ይገኛል። እሱን በተመለከተ የሚነሱ ዋና ዋና ሀሳቦችን የምታጋራን ይሆናል። በሌላ በኩል ባልደረቦቻችንም ይገኛሉ። ሞላ አለማየሁ በቀጥታ መስመራችን ላይ ይገኛል። የግብርና ጉዳዮች በተለይ ቋሚ ኮሚቴ በሕዝብ ተወካዮች ምክር ቤት አማካኝነት ባለብዙ ተዋንያን የግብርናና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ላይ ውይይት እያካሄደ ነው የሚገኘውና እዚህ ውይይት ላይ የተነሱ ሀሳቦች ምንድን ናቸው የሚለውንም የሚያጋራን ይሆናል። በተጨማሪም ባልደረባችን ሳሙኤል ወርቃየሁ በቀጥታ መስመራችን ላይ ይገኛል በአማራ ክልል በዘንድሮ የትምህርት ዘመን ሰባት ነጥብ አራት ሚሊዮን ተማሪዎችን መዝግቦ ለማስተማር ከታቀደ ውስጥ እስካሁን የተመዘገቡት ሶስት ነጥብ ስምንት ሚሊዮን ብቻ መሆናቸው ይፋ ተደርጓልና የዚህ መሰረታዊ ችግሮች ምንድናቸው ምን ምን ሀሳቦች ተነሱ በዚህ ጉዳይ ላይ የሚለውንም ሀሳቦችን የሚያካፍለን ይሆናል አብራችን እንድትቆይ እንጋብዛችኋለን አስቀድመን ወደ አነሳናቸው ጉዳዮቻችን እናልፋለን በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ባለብዙ ተዋንያን በተለይም ደግሞ የግብርናና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ላይ ውይይት እያካሄደ ነው የሚገኘውና ይህንን ጉዳይ እናነሳለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ሞላ ለማየ በቀጥታ መስመራችን ላይ ነው የሚገኘው። ሞላ እንዴቱ ለህል ቀደም ሲል ያነሳ ነው ሀሳብ አለና በዚህ ውይይት ላይ የተነሱ ዋና ዋና ጉዳዮች ምንድን ናቸው የሚለውን መረጃዎችን ብታካፍለን። መልካም የህዝብ ተወካዮች ምክር ቤት በዛሬ ሁለት እያካሄደ ያለው ውይይት እንግዲህ የባለብዙ ወገን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ተዘጋጅቷል። ባለፈው ዓመት ለመጀመሪያ ጊዜ የተዘጋጀ ረቂቅ አዋጅ ነው። በዚህ ረቂቅ አዋጅ ዙሪያ ላይ የባለድርሻ አካላትና የህዝብ አስተያየት መድረክ ላይ እየተካሄደ የሚገኘው በግብርና ጉዳዮች ቋሚ ኮሚቴ አዘጋጅነት አሁን የተከሄደ የሚገኘው ዛሬ የተከሄደ የሚገኘው ይህ ረቂቅ አዋጅ በተለይም ደግሞ በኢትዮጵያ የግብርናውን ምርትና ምርታማነት በማሳደግ ኢትዮጵያ በምግብ ለዋላዊነት ራሷን ለመቻል ለምታደርገው ጥረት ከፍተኛ አስተዋጽኦ እንደሚኖረው ተመላክቷል። እንግዲህ እንደሚታወቀው አሁን እያደገ ከመጣው የኢትዮጵያ ሕዝብ ቁጥር አንጻር በምግብ ራስን ለመቻል ለሚደረገው ጥረት ምርትና ምርታማነትን ማሳደግ ወሳኝ ነው። ምርትና ምርታማነትን ለማሳደግ ደግሞ ግብርናው እስካሁን ከመጣበት ይልቅ ወደ ዘመናዊ ቴክኖሎጂዎችን መጠቀም እንዳለበት፣ ቴክኖሎጂዎችን ከማቅረብ አንጻር ደግሞ አሁን እስካሁን ድረስ በአብዛኛው ከፍተኛውን ድርሻ የሚሰራው መንግስት ነበር። በመንግስት ከሚሰሩ ጎን ለጎን ግን የግሉን ዘርፍ ማሳተፍ አስፈላጊ በመሆኑ በተለይም ደግሞ የግብርና ኤክስቴንሽን ባለፉት አምሳ ዓመታት በኢትዮጵያ መንግስት ብቻ ነው አገልግሎቱን ሲሰጥ የነበረው እሱን የሚቀይር አዋጅ ይሆናል ተብሏል። በተለይም ይህ ረቂቅ አዋጅ ጸድቆ ወደ ተግባር ሲገባ ከመንግስት የሚሰጡ የተለያዩ አገልግሎቶች ጎን ለጎን የግሉን ዘርፍና በተለይም ለመጀመሪያ ጊዜ በሚባል ደረጃ መንግስታዊ ያልሆኑ ተቋማት በዚህ በግብርና ኤክስቴንሽን ላይ ምርምሮችና ጥናቶችን ከማድረግ ጀምሮ የተለያዩ አገልግሎቶችን እንዲሰጡ የሚፈቅድ ነው። ስለሆነም የግብርናው ምርትና ምርታማነት እንዲያደርግ ከማድረግ አኳያ ቴክኖሎጂዎችን መንግስታዊ ያልሆኑ ተቋማት፣ የግሉ ሴክተር፣ የትምህርት ተቋማት፣ የተለያዩ የምርምር ተቋማት በዚህ ዘርፍ ተሰማርተው የግብርና ኤክስቴንሽን ላይ የራሳቸውን አስተዋጽኦ እንዲያደርጉ ከማድረግ አኳያ ከፍተኛ አስተዋጽኦ ያመጣል ተብሏል። ይህም ደግሞ እንግዲህ አርሶና አርብቶ አደሩን ተጠቃሚ ከማድረግ አኳያ በመንግስት ተደራሽ ያልሆኑ አካባቢዎችን የግሉ ዘርፍና መንግስታዊ ያልሆኑ ተቋማት አገልግሎቶችን በመስጠት የተሻለ ምርትና ምርታማነት እንዲኖሩ ከማድረግ አኳያ አስተዋጽኦ ይኖረዋል ተብሏል። ይህ አዋጅ የመንግስት የሚሰጡ አገልግሎቶችን በግሉም እንዲደገፍ ከማድረግ አኳያ ከተደራሽነት አንጻር አስተዋጽኦ እንደሚኖረ ነው የተመላከተው። በውይይቱ ላይ የተለያዩ ባለድርሻ አካላት ቀርበዋል። በተለይም ያቀረቡት ያለው ይህ የግሉን ዘርፍ ተግባር እንደሚያሳትፍ እንደመሆኑ ከክፍያ ጋር ተያይዞ አርሶና አርብቶ አደሩ ለሚያገኘው አገልግሎት ክፍያ ይኖራል ማለት ነው። ለዚህ በምን መልኩ ነው የቁጥጥር ስርዓቱ የምታደርጉት የሚል ጥያቄ ለሚኒስቴር መስሪያ ቤት ኃላፊዎች እየቀረበ ይገኛል። በተለይም ቁጥጥር ተጠያቂነትን ከማስፈን አኳያ በተለይም ደግሞ ዋና ዋና አገልግሎቶች የሚባሉ በወረዳ ስለሚሰጡ ወረዳዎችን ከማጠናከር አኳያ ምን ታስቧል የሚሉ ጥያቄዎች ቀርበውላቸዋል። ከግብርና ሚኒስቴር የሚኒስትር ዴታ የሆኑት መለስ መኮንን ተገኝተዋል። አሁን ምላሽና ማብራሪያ እየሰጡ ነው። በኋላ የሰጡትን ምላሽ ጠቅለል አድርገን ወደ እናንተ የምናደርስ ይሆናል። ለአሁን ያለ የመረጃ ይመስላል። ሙላ አለማያው ስለ መረጃዎች እናመሰግናለን። ዘገባዎቻችን ይቀጥላሉ። በሀገራችን ፍትህ እንዲሰፍንና የፍርድ ውሳኔዎች ተግባራዊ እንዲደረጉ የፍትህ ሚኒስቴር ከሌሎች ተቋማት ጋር ያለውን ቅንጅታዊ ስራ ሊያጠናክር እንደሚገባው በህዝብ ተወካዮች ምክር ቤት የህግ ፍትህና ጉዳዮች ቋሚ ኮሚቴ አሳሰበም። ቋሚ ኮሚቴው የፍትህ ሚኒስቴርን የ2018 ዓ ም ሩብ ዓመት እቅድ አፈጻጸም እየገመገመ ይገኛል። ይህንን ሁነት እየተካተለች የምትገኘው ዘጋቢያችን መስከረም ቸርነት ተጨማሪ ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሰላም ለአንቺ መስከረም፣ እንደምንቆየሽ። በሩብ ዓመቱ ለመሆኑ ፍትህ እንዲሰፍን የተሰሩ ስራዎች ምን ያክል ውጤታማ ናቸው? የተነሱ ተግዳሮቶችና ለእነዚህም የተሰጠ የመፍትሄ አቅጣጫ ካለ ንገሪን እስኪ።

አመሰግናለሁ። በሕዝብ ተወካዮች ምክር ቤት የሕግ ፍትሕና ዴሞክራሲያዊ ጉዳዮች ቋሚ ኮሚቴ የ2018 በጀት አመት የሩብ አመት የፍትህ ሚኒስቴር የቅድ አፈጻጸምን እየመገመገመ ነው የሚገኘው በዋናነት ትኩረት አድርጎ በሀገራችን ፍትህ እንዲሰፍንና፣ በተለይ ደግሞ የፍትህ ስርዓቱ ዘመንና ቀልጣፋ እንዲሆን፣ ዜጎች ከፍትህ ስርዓት ጋር በተያያዘ የሚደርስባቸውን እንግልት ለመቅረፍ እየተሰሩ ያሉ ስራዎች ምን ይመስላል፣ እንደ ሀገር ካሉን ነባራዊ ሁኔታዎች አንጻር በተለያዩ አካባቢዎች የተፈጸሙ የሚኖሩ በጽንፈኞች የሚደርሱ ጥቃቶችን አስመልክቶ እነዚህን በልዩነት ከመከታተል አኳያ ምን እየተሰራ ነው? በተለይ ከምዝገባ ጋር በተያያዘ ወይም ደግሞ ከምዝገብ ይቅርታ አያያዝ ጋር በተገናኘ ቴክኖሎጂን በመጠቀም ዘመናዊ በሆነ መንገድ መጠቀም ሂደቱ ምን ይመስላል? እንደ አጠቃላይ በአስር ዓመቱ መሪ እቅድ ውስጥ እንግዲህ አካቶ የፍትህ ስርዓቱን ዘመናዊ ለማድረግና ዜጎች ከፍትህ ጋር የተገናኘ ፍትህ የማግኘት መብታቸው ከፍ እንዲል በማድረግ ረገድ ውስጥ ምን እየሰራ ነው የሚለውን ጥያቄዎች በማንሳት ነው እንግዲህ በዛሬ ሁለት የፍትህ የህግና ፍትህ እንዲሁም የዲሞክራሲ ጉዳዮች ቋሚ ኮሚቴ የተወያየበት ወይም እየገመገመ የሚገኘው ማለት ነው። እንግዲህ የፍትህ ሚኒስቴር በተለይ ደግሞ እንግዲህ ፍትህን ከማስጠበቅ እና ፍትህ ተደራሽነትን ከማሳደግ አኳያ አገልግሎቱን ዘመናዊ ለማድረግ ባለፉት አመታት የሪፎርም ስራዎችን ሲሰራ መቆየቱ ይታወቃል። በቴክኖሎጂ በመታገዝ እንግዲህ ዜጎች ፍትህን ማግኘት እንዲችሉ በማድረግ ሂደት ውስጥ እየሰራ መቆየቱ ይታወቃል ማለት ነው። በተለይ ደግሞ ከተጠሪ ተቋማት ጋር ከተለያዩ የፍትህን ለማስጠበቅ የሚሰራቸው በርካታ ተቋማት እንዳሉ ይታወቃል። ከፖሊስ ጋር ከፌዴራል ፖሊስ ጋር እንዲሁም ከማረሚያ ቤቶች ጋርና መሰል ተቋማት ጋር በቅንጅት በመስራት እየሰራቸው ያሉ ሂደቶች ምን ይመስላሉ የሚለው ነው። በተለይ እንግዲህ ባለፉት ዓመታት የተለያዩ ስራዎች መሰራታቸው በዚህ ሩብ ዓመት ውስጥ እንግዲህ ፍትህን ከማስጠበቅ አኳያ በርካታ ስራዎች መሰራታቸው ተነስቷል። ነገር ግን ደግሞ እንደ እንከን ወይም ደግሞ ከተነሱት ክፍቶች ተብለው ከተባሉት ውስጥ የፍርድ ውሳኔ ከተሰጠባቸው በኋላ በአፈጻጸም ሂደት ውስጥ እንግዲህ የመዘግየትና ወይም ደግሞ አፈጻጸም ከተሰጠ በኋላ ወይም ውሳኔ ከተሰጠ በኋላ የማስፈጸም ስራቸው ዝቅተኛ መሆኑ ይህም ፍትህ ሚኒስቴር ተታትሎ መስራት እንዳለበት ይታወቃልና ግን አነስተኛ መሆኑን የተገለጸው ሌላው ደግሞ እንዲህ ከበተለይ ደግሞ ምስክርን ከማጣት መዝገቦች እንደሚዘጉ በተለይ በሙስና ወንጀል ጋም እንዲሁ በተያያዘ ምስክር ማስረጃ ከለመገኘት ጋር ተያይዙ እንግዲህ አንዳንድ ጊዜ እንት በርካታ መዝገቦች ከዚህ ጋር በተያያዘ እንደሚዘጉና እንግዲህ ክስ ሂደታቸው እንደሚቋረጥ ተገልጿል። ነገር ግን ደግሞ የፍትህ ሚኒስቴር ከተለያዩ ማስረጃንም ቢሆን ሊያቀርቡለት ከሚችሉት ጋር ያለው የቅንጅት ስራዎችን በማጠናከር በሚስተዋሉ ችግሮችን በመፍታት ሂደት ውስጥ ሊሰራ እንደሚገባ ነው እያሳሰበ የሚገኘው ማለት ነው። በአጠቃላይ እንግዲህ ይህንን ተመልክቶም በቀደም ሲል እየሰራቸው የነበሩ ስራዎች ምን ይመስላሉ የሚለውን የፍትህ ሚኒስትር ዴታ ዶክተር ኤርሚያስ የማነ ብርሃንም ገልጸዋል። በአጠቃላይ እንግዲህ የፍትህን ለማስጠበቅ የተሰሩ ያሉ ስራዎች በርካታ መሆናቸውን ገልጸዋል። ነገር ግን ደግሞ በሚፈለገው ልክ ለማምጣት አሁንም ድረስ እንግዲህ ተቋሙ ዩ ተቋማት ጋር በጋራ በመሆን እየሰራቸው ያሉ ወጥ የሆነ በተለይ ደግሞ ከክልሎችም ጋር የሚሰራቸው ስራዎች እንዳሉ የተገለጸው በአሁኑ ሰዓት እንግዲህ እየተገመገመ ነው የሚገኘው አጠቃላይ ደግሞ ይዘቱ ምን ይመስላል የሚለውን በኋላ ላይ የምናደርስ ነው የሚሆነው ለሰዓቱ ያሉ መረጃዎች እነዚህ ናቸው ባልደረባችን መስከረም ቸርነት በቀጥታ መስመር መረጃዎችን ስላጋራሽ እናመሰግናለን መልካም ጊዜ በሌላ ጉዳያችን በአማራ ክልል በዘንድሮ የትምህርት ዘመን 7.4 ሚሊዮን ተማሪዎችን መዝግቦ ለማስተማር ከታቀደ ውስጥ እስካሁን የተመዘገቡት 3.8 ሚሊዮን ብቻ መሆናቸው ተገልጿል። የአማራ ክልል ትምህርት ቢሮ ከክልሉ ከተለያዩ ዞኖችና ከተማ አስተዳደሮች የትምህርት አመራሮችና ባለድርሻ አካላት ጋር የ2018 በጀት ዓመት የመጀመሪያው እሩብ ዓመት እቅድ አፈጻጸም የግምገማ መድረክ በባህር ዳር ከተማ እያካሄደ ይገኛል። በግምገማ መድረኩም በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ እንደገለጹት ክልሉ በእውቀት የተካነ ትውልድ እንዳያጣ ነገን አስበን ተማሪዎች እንዲማሩ ማድረግ ይገባናልም ብለዋል። እዚህ ጉዳይ ላይ እንቆያለን፣ ተጨማሪ ሀሳቦችን እናነሳለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ደግሞ ሪፖርተራችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል እንደምን ውለሃል? በተለይ በክልሉ ተማሪዎችን ወደ ትምህርት ገበታቸው እንዲመለሱ ከማድረግ ጋር ተያይዞ እየተሰራ ያለው ስራ ምን ይመስላል የሚለውን ብታነሳልን፣ ከዛ ባለፈ ደግሞ በዚህ በግምገማ መድረክ ውስጥ ምን ሀሳቦች ተነሱ የሚለውን አያይዘ መረጃዎችን ብታደርሰን መልካም አመሰግናለሁ። እንግዲህ በአማራ ክልል ባለፉት አመታት በዘለቀው የጸጥታ ችግር ስብራት ከደረሰባቸው ዘርፎች መካከል እንግዲህ የትምህርት ዘርፉ አንዱ መሆኑ በተለያዩ አጋጣሚዎች ሲገለጽ ቆይቷል። ታዲያ ባለፉት አመታት በተሻለ መልኩ በዚህ አመት ተማሪዎችን ወደ ትምህርት ገበታቸው እንዲመለሱ ለማድረግ ሰባት ነጥብ አራት ሚሊዮን በላይ ተማሪዎችን መዝግቦ ለማስተማር እቅድ ተይዞ ሲሰራ ቆይቷል። እንግዲህ ከዚህ አንጻር አሁን በምን ደረጃ ላይ ይገኛል የሚሉትና ሌሎችም ነጥቦች ለመገምገም ነው እንግዲህ በተለያዩ አካባቢዎች የተወጣጡ የትምህርት ዘርፍ አመራሮችና ባለድርሻ አካላት በተገኙበት የበጀት አመቱን የሩብ አመት አፈጻጸም በባህር ዳር ከተማ እየገመገመ የሚገኘው። በዚሁ ላይም ታዲያ የተለያዩ ምልክቶች ተላልፎ ነበር ወይም ደግሞ ተንጸባርቀው ነበር። በተለይ የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ እንደገለጹት ቀደም ሲል እንዳነሳውት በክልል ደረጃ ሰባት ነጥብ አራት ሚሊዮን በላይ ተማሪዎችን መዝግቦ ለማስተማር በዚህ አመት መታቀዱን ነው እንግዲህ የገለጹት። ከዚሁም ውስጥ ማለት ነው እስከ ትናንት ድረስ ባለው መረጃ ድረስ ወደ ሶስት ነጥብ ስምንት ስምንት ሚሊየን የሚሆኑ ተማሪዎች ብቻ መመዝገባቸውን ነው እንግዲህ የገለጹት። ይህ ቁጥርም ታዲያ የሚያሳየው በርካታ ተማሪዎችን አሁንም መዝግበው ለማስተማር በርካታ ስራዎችን የሚጠይቅ መሆኑን ነው የገለጹት። እንግዲህ ወደ ኋላ ሲያስታውሱም የቢሮ ኃላፊዋ በተለይ ባለፉት አመታት በነበሩት የጸጥታ ችግር ምክንያቱም ማለት ነው በርካታ ሴቶችና ሕጻናት ከትምህርት ገበታ ውጭ ሆነው ሌላ ላልባሌ ቦታዎች እንዲውሉና ለጎጂ ልማዳዊ ድርጊቶችም እንዲዳረጉ መቆየታቸውን ነው እንግዲህ የገለጹት ማለት ነው። ይህን በማስታወስም በተለይ እንግዲህ ትምህርት የልማት መሰረት ነውና በተለይ በክልሉ የተማረ ትውልድን እንዳናጣ ሁሉም ተማሪዎችን ወደ ትምህርት ገበታቸው እንዲመለሱ በማድረግ ረገድ ሁሉም የበኩሉን ሊወጣ እንደሚገባ ነው የገለጹት። በዚህ ረገድ የሀገር ሽማግሌዎች የፖለቲካ ፓርቲዎችን ጨምሮ ሌሎችን ባለድርሻ አካላት በተለይ የክልሉን በክልሉ የደረሰውን የትምህርት ስብራት ለመጠገን በሚደረገው ጥረት ሁሉ መንግስት ከሚያከናውናቸው ተግባራት ባሻገር ሁሉም ርብርብ ሊያደርግ እንደሚገባ ነው የገለጹት። በመንግስት በኩል እንግዲህ በተለይ እነዚህ ተማሪዎችን በዚህ ዓመት በተጠናከረ መልኩ ወደ ትምህርት ገበታቸው እንዲመለሱ በማድረግ ረገድ አስፈላጊውን ጥረት እያደረገ እንደሚገኝ ነው የገለጹት። ከአምና አንጻር ከባለፈው ዓመት አንጻር ሲታይ ግን የዘንድሮ ዓመት ተማሪዎችን ወደ ትምህርት ገበታቸው የመመለሱ ስራ በአንጻራዊ የተሻለ መሆኑ ነው እንግዲህ የገለጹት። በርካታ ስራዎች አሁንም ይቀጥላሉ። በዚህ ረገድ ቅደም ሲዳነሷቸው ባለድርሻ አካላትን ጨምሮ ሁሉም ተሳትፎ ሊያደርግ እንደሚገባ ያስገነዘቡበት መድረክ ነበር። ከዛ ባሻገር እንግዲህ ትምህርት ቤቶች በተጀመረባቸው ትምህርት ቤቶችና አካባቢዎች እነዚህ ተማሪዎች በተለይ የትምህርት ስርዓት የማሻሻልና የመጻሕፍት አቅርቦትን ጨምሮ ቅድመ መደበኛ ትምህርት ቤቶችን የማስፋፋትና ተማሪዎች በአግባቡ እንዲማሩና ትምህርትን የማሻሻል ስራዎችን አተኩሮ ክልሉ እየሰራ እንደሚገኝ ነው የገለጹት ማለት ነው። ትምህርት በጀመረባቸው አካባቢዎችም በእስካሁኑ ሂደት ትምህርቶች ሳይቆራረጡ መቀጠላቸው ነው እንግዲህ የተገለጸው ማለት ነው። ከዛ ባሻገር እነዚህ ተማሪዎች የመዝገቡ እንጂ ከተመዘገቡት ተማሪዎች መካከልም በተለያዩ አካባቢዎች መቆራረጦች እንዳይፈጠሩ ይህን የማስተካከልና ከባለድርሻ አካላትም ስራዎች ጋርም ስራዎች እየተሰሩ እንደሚገኙ ገልጸዋል። እንደ አጠቃላይ ከባለፉት አመታት አንጻር ይህን የተሻለ ማስተማርና ተስፋ ያሳየውን ትምህርት ዘርፍ በክልሉ በመጠገንና እነዚህን ተማሪዎችን በመመለስ ረገድ ሁሉም ርብርብ ሊያደርግ እንደሚገባ የገለጹበት መድረክ ነበር። ለጊዜ ያለ መረጃ ይህን ይመስላል። ሳሙኤል ወርቃየሁ፣ ለመረጃዎች እናመሰግናለን። ዘገባዎቻችን እንደቀጠሉ ናቸው። የፌዴሬሽን ምክር ቤት ከተጠሪ ተቋማት ጋር በጋራ በመተባበር በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ከፋ ዞን ሽንሺዳ ከተማ ለአቅመ ደካሞች ያስገነባቸውን የተለያዩ መኖሪያ ቤቶችን አስረክበዋል። ተግባሩ የዞኑ አስተዳደር እያከናወነ ለሚገኘው የበጎ አድራጎት ስራ ተጨማሪ አቅም የፈጠረ እንደሆነ ተገልጿል። በስፍራው የሚገኘው ዘጋቢያችን ሶሎሞን ባረና ተከታዩን አድርሶናል። የኢፌዴሪ ፌዴሬሽን ምክር ቤት ከተጠሪ ተቋማት ጋር በመተባበር በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ካፋ ዞን ሽሽንዳ ከተማም ከ5 ሚሊዮን ብር በላይ በሆነ ወጪ ያስገነባቸው የተለያዩ መኖሪያ ቤቶችን ለአቅመ ደካሞች አስረክበዋል። በሽሽንዳ ከተማ ለረዥም ዓመታት የቆዩት አቶ ለገሰ ቀናና ወይዘሮ የታገኝ ወልደ ገብርኤል እንደምሉት አሁን ላይ የቤት ቁሳቁሶች የተሟላለት አዲስ ቤት ማግኘታችን በእጅጉ አስደስቶናል ብለዋል። ኢድሜሪክ ሰርቼ የማላገኘውን ሰርቼ የማልገባውን ለእኔም ለልጃ ልጆች የሚሆነውን የማይወርቅ ቤት ሰርቶ ስለሰጠኝ የእኛም መንግስት አቢን በኃይል አመሰግናለሁ ከዚህ በፊት ዝናቡ ሲመጣ መኝታ አጥቼ ምተኛ አጥቼ አልጋ አጥቼ እንዳን ፍራሽ የጭ ፍራሽ አጥቼ ዛሬ በአብይ በእናንተ ጉልበት ስፖንጅ፣ አልጋ፣ ሶፋ ይህም ቤት በስንት ሚሊዮን የማይሰራውን ቤት ሰርቶ ስለሰጠን ስለሰጠ አብይን እናንተን በጣም ከፋሪጋማሳግና አለው ልብሆ ገውሞ ጀም አሞሙና የልጆቼን አባት በሞት ካጣው ጊዜ ጀምሮ መቋቋም የማልችለ ፈተና ውስጥ ነበር የቆየሁት። እኔና ልጆቼ በማይመች ቤት ውስጥ ነበር የምንኖረው። ቤቱን ለማሳደስ አቅም አጥቼ ስንከራተት መንግስት፣ ደርሶልኝ እምባይና ብሷል። አሁን ይኸው ምቹ ቤት ባለቤት ሆኛለሁ። በጣም ደስ ብሎኛል። ቤቶቹን ያስረከቡት የፌዴሬሽን ምክር ቤት ጽህፈት ቤት ኃላፊ አቶ ትግሉ መለሰም አቅመ ደካሞችን የማገዝ የቆየ እሴታችን ቀጣይነት ሊኖረው እንደሚገባ አንስተዋል። የበጎ ተግባራትን ማስፋፋት በዜጎች መካከል አንድነትና መተሳሰብ እንዲዳብርም አቅም ይፈጥራልም ብለዋል። የማህበረሰቦቻችን እሴቶችም ጭምር የተከተላቸው ሃይማኖቶች ብዝሃነት ያላቸው ቢሆኑም የሞራል እሴቶቻችን የተለያዩ ቢሆኑም እንደ ሀገር ግን ደካሞችን አቅመ ደካሞችን አረጋውያንን ማገዝ እንደ እሴት ይዘን የምንቀጥልበት በመሆኑ ይህን እሴት የማስቀጣያ ፕሮግራም ይሆናል ማለት ነው። ይህን ስናደርግ እህትማማችነትን ወንድማማችነትን ከማጠናከር አልፎ ሀገራዊ አንድነት የማጠናከር ድርሻው የጎላ ይሆናል ማለት ነው። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው ምክር ቤቱ ያከናወነው በጎ ተግባር የመተጋገዝ ልምድን የሚያጠናክር መሆኑን ገልጸዋል። ከዚህ ቀደም በዞኑ 15 አዳዲስ ቤቶችን በመገንባትና 167 ቤቶችን በመጠገን ለአቅመ ደካሞች ማስረከብ እንደተቻለ ማብራርተዋል። በተለያየ በሕመም በእርጅና ችግር ውስጥ የወደቁ ዜጎቻችን አሉ። እነዚህ ዜጎች ኑሯቸውን ማሻሻል የብልጽግናችን አንዱ አካል ነው። ኑሯቸው ሊሻሻል የሚችልበት ሁኔታ እንዲኖር የወደቀ ቤታቸውን ማንሳት፣ መጠገን፣ አዲስ ሰርተው በተሻለ ህይወታቸውን ሊያሳልፉ የሚችሉበት ሁኔታ እንዲኖር ማድረግ አሁን በምንጓዘው ጉዞ ትልቅ ትኩረት የተሰጠ ከጠቅላይ ሚኒስቴራችን ኢኒሽቲቭ ሆነው የስራ ባህላችን የሆነበት ሁኔታ ነው ያለው። አቅመ ደካሞችን ለማገዝ በሁሉም አካባቢዎች እየተከናወነ የሚገኘው የበጎ ፈቃድ አገልግሎት በርካታ ዜጎችን ተጠቃሚ ማድረጉም ተመልክቷል። በኩታ ገጠም እርሻ ምርታማነታቸው ማደግ መቻሉን በሀድያ ዞን የሚገኙ አርሶ አደሮች ገለጹ። በዞኑ በ2017ና 18 የመኸር ወቅት ከ156 ሺህ ሄክታር በላይ ማሳ በዋና ዋና ሰብሎች መሸፈኑንም የሀዲያ ዞን ግብርና መምሪያ አስታውቋል። ወንደሰን አፈወርቅ በጉዳዩ ላይ ተጨማሪ ዘገባ አለ። ይህ በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሚሻ ወረዳ ላይ በኩታ ገጠም በስፋት እየለማ የሚገኝ የስንዴ ማሳ ነው። አርሶ አደር በቀለ ለገሰ እንደሚሉት አርሶ አደሩ እንዲህ በኩታ ገጠም ከማምረቱ አስቀድሞ በነበረው የተናጠል ጉዞ ምርታማነት ላይ ፈተና ይገጥመው ነበር። በተለይ መዝራት፣ በአግባቡ ያለመከታተል ይህን ይሄ ኩታ ግጥሞቹ ከዚህ በፊት ቢታዩት ሳር ብቻ ነው ነበረ፣ እንክርታት ነበረ። አሁን እግዚአብሔር ይመስገን፣ ያው እንደሚታዩት ይሄ ሁሉ አብሮ በመስራት እየመጣና መንግስት ድጋፍ እየመጣ ውጤት ነው። የወረዳው አርሶ አደሮች እንደሚሉት በጋራ በመስራታቸው አሁን ላይ የተሻለ ምርት ማግኘት አስችሏቸዋል። አንድ ሰው እውቀት አለው፣ አንድ ሰው ጉልበት አለው። በአቀናጅተን በምንሰራበት ጊዜ ብዙ ጥቅሞች አሉ። ተበታትኖ ስንሰራ ጥሩ አይደለም፣ ለመንግስትም እንዲህ መጥቶ አይጠይቀንም። አሁን ኩታግጥም በምናርስበት ጊዜ ብዙ ጥቅሞች አሉ። አሁን ኩታግጥም በሚሆኑበት ጊዜ በምክርና ሁለቱም ኩታግጥም የሚሆኑ ያሉ ሰዎች በመተባበር ሌላ ስንዴ ወይም ሌላ እህል እንዳይቀላቀል። ኩታግጥም ያለው ሰዎች በመተባበር ስንዴ አንድ አይነት በሚዘረበት ጊዜ ጥሩ ምርትን እንደምናገኝ ነው የምናስበው። በወረዳው የኩታገጠም እርሻ አርሶአደሩን ውጤታማ ማድረግ መቻሉን የሚገልጹት የሚሻ ወረዳ ግብርና ጽሕፈት ቤት ኃላፊ ዘሪሁን ጋደሮ በዘንድሮ መኸር ከ130 ሄክታር በላይ መሬት በዋና ዋና ሰብሎች መሸፈኑን ገልጸዋል። አስራ ሶስት ሺህ በላይ ሄክታሩ ሙሉ በሙሉ እዚህ ጋር መሬት የማባከን ምን ምን ነገር አይኖርም። ሙሉ እቅዱ በዘር ተሸፍኗል። በተለያዩ ሰብሎች በስንዴ፣ በገብስ፣ በባቄለ በአተር ሁሉም ተሸፍኗል። ዘንድሮ ከ896 ሺ ኩንታል በላይ ምርት ከሁሉም ሰብሎች እናገኛለን የሚል ነው እቅድ አቅደን እየተንቀሳቀሰ ነው ያለ የሀዲያ ዞን ግብርና መምሪያ ኃላፊ ዶክተር አብታሙ ታደሰ እንደሚሉት በዘንድሮው የመኸር እርሻ የ8 ሚሊዮን ኩንታል በላይ ምርት የሚጠበቅ ሲሆን ከ51 ሺህ ሄክታር በላይ የሚሆን ማሳም በኩታ ገጠም እየለማ ይገኛል። ከ156 ሺህ ሄክታር በላይ ለማረስ ወይም ለማልማት አቅደን ከ አንድ መቶ አምሳ ስድስት ሺህ ሄክተር በላይ በዘር የተሸፈነበት ሁኔታ ነው ያለው እና በዋና ዋና ሰብሎች ነው በዚህ በማር ወቅት ላይ በዘር የተሸፈነው እና በስንዴ፣ በባቄላ፣ በአተር፣ በጤፍ የተሸፈነበት ሁኔታ ነው ያለው እና ከእቅዳችን አንጻር ደግሞ ከመቶ ፐርሰንት በላይ በዘር እንድሸፈን ማድረግ የቻለንበት ሁኔታ እንዳለ ያሳያል። በዚህ ወቅት ላይ የሚጠበቀው ምርት በተለይም በማር ወቅት ላይ የሚጠበቀው ምርት ከስምንት ሚሊዮን ኩንታል በላይ ምርት ለማግኘት ግብ አስቀምጠን እየሰራን እንገኛለን ማለት ነው። እንደ ዞናችን ከአምሳ አንድ ሺህ ሄክታር በላይ በክላስቴር እያለመን እንገኛለን ማለት ነው። ባህድያ ዞን የአርሶአደሩን ምርታማነት የሚያሳድጉ የተለያዩ ስራዎች እየተሰሩ መሆኑም ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ፓትርያርክ የቅዱስ ሲኖዶስ ምላተ ጉባኤ ዛሬ በይፋ ተጀምሯል። ብጽ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያሪክ ጉባኤውን ሲከፍቱም የኢትዮጵያ ሰላም እንዲረጋገጥ ሁሉም የጋራ ኃላፊነቱን ሊወጣ ይገባል ሲሉ መልእክት አስተላልፈዋል። ብጽ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያሪክ ጉባኤውን ሲከፍቱም እንደ ገለጹትም ቤተክርስቲያኗ የሚገጥሟትን ውስጣዊና ውጫዊ ችግሮች ለመፍታት አባቶች በትኩረት ሊሰሩ ይገባል ሲሉ መልእክት አስተላልፈዋል። ሪፖርተራችን ይነቃቸው ሰማው እንደዘገበው ጉባኤው በቤተክርስቲያኒቱ ወቅታዊ ሁኔታና በሀገራዊ ጉዳዮች ዙሪያ ትኩረት ሰጥቶ እንደሚወያይም ጠቁመዋል። ቤተክርስቲያን እንደ ሌላው ጊዜ ሁሉ ዛሬም የጎደለባት ብዙ ነገር አለ በተቻለ መጠን ይህንን ለማሟላት ጥረት ማድረግ እና በተሻለ ሁኔታ ወደፊት ማሻገር ደግሞ የዚህ ጉባኤ ተቀዳሚ ተግባር ነው። በዚህ ረገድ ይህ ጉባኤ ብቻውን አይደለም። በብዙ ሚሊዮኖች የሚቆጠሩ የእግዚአብሔር ልጆች ድምፁን ለመስማት ከዙሪያው ሆነው በጉጉት ይጠብቃሉ። እነዚህ የእግዚአብሔር ልጆች ለመስማት ብቻ ሳይሆን ድምፁን ሰምተው ለመታዘዝም የተዘጋጁ ናቸው። ከሁሉ በላይ ደግሞ ሁለት ሁለትም ሶስትም ሆናችሁ በስሜ በተሰበሰባችሁበት እኔ በመካከላችሁ እገኛለሁ ያለው በማለት በማለት ጉባኤውን የመሰረተው አምላክ ከዚህ ጉባኤ መካከል አለ። ዜና ኢትዮጵያ ከኢትዮጵያ ቴሌቪዥን በቀጥታ የተላለፈላችሁ ይገኛል። ተመልካቾቻችን፣ አሁን ደግሞ ወደ ውጭ ዜናዎቻችን እናልፋለን። አዲሷ የጃፓን ጠቅላይ ሚኒስትር ቲካቺ ሳኔ የጃፓን የኢኮኖሚ እድገት እንዲቀጥል እንደሚሰሩ ገለጹ። አሜሪካ ከጃፓን በሚገቡ ምርቶች ላይ ጣለችውን ከፍተኛ ቀረጥ ተቋቁመው የጃፓንን የኢኮኖሚ እድገት እንደሚያስቀጥሉም ነው ቃል የገቡት። ጠቅላይ ሚኒስትሯ በስልጣን ላይ በሚቆዩበት ወቅትም የጃፓንን ሀያልነትና ሉዓላዊነት ለማረጋገጥ እንደሚሰሩ በባለሹመታቸው ላይ መግለጻቸውን ኤፍፒ ዘግቧል። ጃፓን በታሪኳ ለመጀመሪያ ጊዜ ነው ሴት ጠቅላይ ሚኒስትር የሾመችው። በሌላ የውጭ ዜና ሀማስ የተጨማሪ ምርኮኞችን አስክሬንን ለእስራኤል ስለመስጠቱ አስታውቋል። በአሁኑ ልውውጥም ሁለት የእስራኤላውያን ዜጎች አስክሬን ተመላሽ የተደረገ ሲሆን በአጠቃላይ 15 ሰዎች አስክሬን ለእስራኤል ስለመሰጠቱ ነው አልጀዚራ የዘገበው። በምላሹም ሀያ ፍልስጤማውያን ከቤተሰቦቻቸው ጋር ተቀላቅለዋል። በእስራኤል እና ጋዛ መካከል የተደረሰው ስምምነት የአስክሬንና ምርኮኞችን ልውውጥ እያስተናገደ ቢቀጥልም አሁንም እንቅፋቶች አላጡትም ተብሏል። በተለይም እስራኤል ከግብጽ ጋር ያለውን ወሳኝ የራፋ ድንበርን ለመክፈት ፈቃደኛ ለመሆኗ ፍልስጤማውያንን ቅር እያሰኘ ስለመሆኑ ተገልጿል። ሰሜን ኮሪያ ከአምስት ወራት በኋላ የመጀመሪያ የባላስቲክ ሚሳይሏን አስወነጨፈች። ሰሜን ኮሪያ አስወነጨፈችው ሚሳይል መነሻውን ከሀገሪቱ መዲና ፒዮንግያንግ ያደረገ ነበር የተባለ ሲሆን 217 ማይል ወደ ምስራቅ አቅጣጫም ተወንጭፏል ተብሏል። የሚሳኤል ማስወንጨፋ ሙከራው በጎረቤቷ ደቡብ ኮሪያ ይገናኛሉ ተብሎ ሲጠብቅ ከነበረው የአሜሪካው ፕሬዚዳንት ዶናልድ ትራምፕ፣ ሌሎች መሪዎች ስብሰባ ከመቀመጣቸው አስቀድሞ የተሞከረ እንደነበርም ተዘግቧል። በዚህም ሰሜን ኮሪያ ለባላንጣዎቿ ጠንካራ መልእክት አስተላልፋለች ነው የተባለው። የሰሜን ኮሪያ ድርጊት ጠብ አጫሪነት ነው ያለው የደቡብ ኮሪያ መከላከያ መስሪያ ቤት፣ ቀጠናውን ለተጨማሪ ቀውስ የሚዳርግ በመሆኑ ችላ መባል የለበትም ሲል አስጠንቅቋል።